ህይወቴ ውስጥ እየመጣች ታችን ሄርካ፣ ጥፋትሽን ስለምታውቂው እኮ ነው። ትላንት ያ ሁሉ ቦታ መጥቼ ያለሽበት ቤት ድረስ ምንም፣ ጭራሽ እውነቱን ንገሪሽ። ላይሽ ሁሉ ነው የማልፈልገው ከዚህ በኋላ ያሳየኝን ነገር ብታይ እንኳን እኔ ሲቡ ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከእናንተ ናፍቆቶች በጣም በጣም ደህና ነኝ፣ ያው ናፍቄያቸዋለሁ ብዬ አስባለሁ። ምን እየተፈጠረ እንደሆነ እኔ ቤት ውስጥ እኔም ለራሱ ግራ ገብቶኛል፣ እናንተም ግራ እንደገባችሁ ይገባኛል። ትናንትና የተፈጠረው ነገር እኔም በጣም ገርሞኛል። ማለት ሲቡ በጣም ጮሃብኝ ነበረ፣ ያወራችኝ ነበረው ግራ ገብቶ የነበረ ሲቡ በጣም እየጨፈጨፈች ነበር። ላናግራት ሞክሬ ነበር በስልክ እኔ ደግሞ ላገኛት አልቻልኩም ነበረ። ፈልጋኝ ነበር ልታገኘኝ እና እኔ ደግሞ በስልክ ነበር እያወራኋት የነበረው። ስልክ ደውላልኝ ነበር፣ ቤት አልነበርኩም እና የሆነ ስራ ላናግር ሄጄ ነበረ በሰዓቱ እሷ ስታናግረኝ ላረጋጋት ሞክሬ ያለው ግን በጣም የጮኸችብኝ ነበረ። ምን ተፈጠረ ለራሱ አልገባኝም ነበርና ነገሮቹን ያየሁት ቪዲዮ ነውና፣ እንደዛ እንድትጮህ ያደረጋት ነገር የነሲብ የነእስኩ ነገር በጣም ነው የሚያስጠላው። ከዚህ በፊትም እንዳያችሁት ነው ምን አይነት ነገር እያደረገች እንደሆነ። በዚህ ላይ ደግሞ አፍቃሪ ነኝ ተብዬው ምኑን ነገር እያወራ ህይወቴ ውስጥ እየገቡ እየበጠበጡኝ ይበጣበጡኝ ነውና ምን አድርጌ ማስተካከል እንዳለብኝ አላቅ ግን ደግሞ አሁን ሲቡን ማለት ጠርቻት ማናገር ባለብኝ ልክ ማስረዳት ባለብኝ ልክ አስረዳት አለው። ምክንያቱም እኔ ለእሷ ምንም የምደብቀው ነገር የለም እሷ ፍቅረኛ ቢይዝም በጣላም የሆነ ነገር ባደርግም ተናግራት አለው እና ምንም የምደብቃትም የምዋሻትም ሎዋሻትም የምችለው ነገር አይኖርም ግን ደግሞ እሷ የተረዳችበት ወይ ትንሽ ይደብራል። እንደዛ ማውራቷም ሆነ እንደዛ መናደዷን አልፈርድባትም። ምክንያቱም መናደድ የምትችል መናደድ ያለባት ነገር ነው። በእርግጥ ማንም ሰው እንደዛ ቢሏችሁ ትናደዳላችሁ። ግን ደግሞ እኔ ጋር እውነታ አለ። እዚህ ጋር ሕይወቴን ለመበጥበጥ ወይም ደግሞ የተለያየ ነገር ለማድረግ ነው እዚህ ጋር እኔን እያስጨነቁኝ ያሉት እንጂ እኔ ፈልጌ ወይም ደግሞ እኔ የፍቅር ነገር ኖሮኝ ምናምን አይደለም። ከሱ ጋር ሪሌሽንሽፕ ከነ እኔ ሊኖረኝም አይችልም። እንዴት ሊኖረኝ ይችላል? ከአንድ ሰው ጋር እንዴት ሊኖረኝ ይችላል? ከዛ ጋር ድንገት መጥቶ ህይወቴን ለመበጥበጥ አፍቃሪሽ ነኝ፣ ተፋቅረናል፣ አንድ አመት ቆይተናል፣ ምናምን የማይመስል ነገር ነው እያወራ ያለው። ለእናንተም እንዳልተዋጠላችሁ አውቃለሁ። እኔም አልተዋጠልኝም። ግን ነገሮችን ማስተካከል ባለብኝ ልክ ከዚህ በኋላ ለማስተካከል እያሰብኩኝ ነው እና በዚህ አይነት ልክ መምጣቱ ምንም ደስ አይልም። እና ሲቡ ጋር ዛሬ እስኪ ደውዬ ላታለሁ እና እና ቤተሰቦች፣ ለእኔም ግራ የገባኝ ነገር ነው ማለት እናተንም ግራ ገብቷችኋል በእርግጠኝነት። ደግሞ ምን ማድረግ እንዳለብኝ ግራ ገብቶኛል። ማለት ከመከላከል እንደዛ መሆን የለበትም ከማስረዳት በላይ ምን አይነት ነገሮችን ማድረግ አለብኝ ማለት እስኩም ብትሆን ሕይወቴ ውስጥ እየመጣች ሄርካን፣ አንቺ ራሱ ምን እየሆንሽ ነው? ምን እየሆንሽ ነው? እስኪ ንገረኝ ሄርካ ማሽን እኮ ይታወቀሽ እንዳንቺ ድርጊትና እኔም በሶፊት አንገቴን ከማስደፋት ምንም ነው ነው። አንገትሽ ቦታ መጥቼ ያለሽበት ቤት ድረስ መጣሁ። ሄርካ በጣም እኔ ሲቡ ሲቡ ሲሚን መጀመሪያ እኔ ማለት ነው። አሁንም ቢሆን ማለት ነው። ማስረዳት እኔ አይደል ሲቡ

ሳታሽ ሲቡ፣ እኔ እኮ ስራ ላይ ነኝ። ነገ አወራሻለሁ። ተረጋግቼ ያለውን ነገር ደግሞ ማታ ሳስረዳሽ ልትረጅኝ አልቻልሽም። ስለዚህ ደግሞ አሁን ላይ ደግሞ ቪዲዮ ላይ ቢያንስ እንኳን ነገሮችን ለማረጋጋት አንቺ፣ ለምን ቪዲዮ ምን ያደርጋል? ምክንያቱም እነሱ ፊት ነው አይደል? ትናንትና እንደዛ እውነቱን ደሞ ከኔ እንድትረጂ ስለፈለኩ ነው ቪዲዮ ያደረኩት። ገብቶሻል? አንቺ ለምንድን ነው እኔ እኔ እኮ ማለት እኔ እኮ የኔ ሰው ነሽ ብዬ ነው የማስበው። ገብቶሻል? የኔ ሰው ነሽ ሄርካ፣ እንዲህ አታረግም ብዬ እኮ ነው የተከራከርኩ ስለዚህ አሁን መተሽ እንትን አስገፊኛለሽ። አንቺ እሷ ፊት አንገትሽን ደፋ። እሷም አናትና ነው አንገትሽ የምትደፊው እሷ ሲጀምር ከሴጣን ነው ከንቺ የምንፈልጎ ነው። ሄርካ ንገርኝ እስኪ፣ እስኪ አሁንም ቢሆን አትጩሂ። ገብቶሻል? እኔ ልጁ ምንም አላውቀውም። የትም የማውቀው ሰው አይደለም። ቢሆንም ደግሞ ታውቂያለሽ፣ እኔ ለአንቺ ምን ያክል እንደማስረዳሽ ማንም ሰው መንገደኛ ሰው መጥቶ እንዴት ነው ሰውን አፈቅርሻለሁ የሆኑ ነገር ሊያሳይ የሚችለው የትኛው መንገደኛ ነው? ሲቡ። እሱ እኮ ጭንቅላቱ ይለቀቅስ ነው። ምን ምን አስቦ እንደመጣ በምን ታቂያለሽ? ታቂያ ያሳየኝን ነገር ነገር ምንድን ነው ያሳየሽ ነገር ሲቡ? ሲጀምር ኮ ልጅ ኮ ጭንቅላቱን ያማዋል። አንደኛ ነገር ደግሞ ማለት ነው ያሳየሽ ነገር ምንም ትክክል አይደለም። ገብቶሻል ታቂያለሽ አይደለም? ምንም አይደለም። እኔ ትክክል የሆነ የማይሆን ነገሮችን አውርቶኛል። ስለዚህ ስሜቴ ትክክል እንዳልነበረ ታቂያለሽ አይደለም? ሲቀጥል ደግሞ ያ ልጅ መጥቶ እኔ ናፍቅሻለሁ ስላለኝ አንቺ ማመን አለብሽ። እኔ ልጁን ናፍቅሻለሁ ስላለ አይደለም ያመንኩት፣ ባምኖ ኖሮማ ያኔ እኔ ነገሮችን አንቺ ለማስረዳት ነው እዚህ ጋር የጠራሁሽ ገብቶሻል። ግን መጥተሽ አንቺ እኔን በጥፊ መጥተሽ፣ የምር እነሱን አምነሻቸው ነው እኔ በጥፊ እነሱን ብቻ አይደለም፣ ሄርካ ያሳየኝ ነገርስ እኔ እኮ የኔ ነሽ ጓደኛዬ፣ ጓደኛዬ ነሽ

ዝም ብለሽ የጠፋሽው አይደለ? አይ ልንገርሽ፣ በመጀመሪያ አንቺ ነገር ሲያድር ትረሳለች ብለሽ በንጋታው እናውራልሽኝ። አንቺ እንደዚህ የሚያደርግሽ ምንድነው ሲቡ? እኔ እኮ ማለት ነው። እና ታዲያ ምን ማለት ነው? እንደዚህ የሚያደርግሽ ነገር ምን ማለት ነው? ምን ማለት ነው? አሁንም ቢሆን ማለት ነው፣ እኔ ትክክለኛ ነገር ያደረግሽ ያለሽው፣ ግን ደግሞ ማለት ነው ነገሮችን በሰከነ መልኩ ገብቶሻል። አረ ሄርካ፣ እኔ ማለት ነው እኔ እኔ ሰው ነሽ አይደለ? እኔ አንቺን ከማቀ እኔ ከም በቃ ከማቀው በላይ አውቅሻለሁ። ገብቶሻል ስለዚህ ጓደኛዬ ነገሮችን ለማስረዳት ነው። እዚህ ጋር ነገሮች ይሄ ትክክለኛ ነገር ናቸው ያሉት ነገር ወደ ሌላ እየሄዱ ናቸው ብለሽ ማለት ነው። ዛሬ ትላንትና በዛን ንዴት ብመጣ ኖሮ ማለት እንደዚህ አልሆነም

እሺ፣ ስለ ልጁ አሁን ልጁ ምን ፈልጎ ነው እኔ እንደዚህ ያደረገው? ታዲያ አንቺ እኔን ጭራሽ እኔ ሄርካ አይደለም። እኔ እሱ ምን ፈልጎ እንደሆነ እኔ ታዲያ ምንም ባላወቅሽ ነገር ይሄ ልጅ ጭራሽ ወይ ትንሽ ጊዜ እኮ ፍቅረኛ አይነት አላለም። ሄርካ የአንድ አመት ምናምን ፍቅረኛ ስለዚህ እኮ አንቺ እኔ እንዴት እንደዚህ ዓይነት ነገር ልደብቅ ይችላል? ማለት ሌላ ሀገር ሂጅ ወይም ደግሞ ከእሱ ጋር ፍቅረኛ መሆንሽ ዓይነት ለአንቺም አላወራሽበት? ወይ ተ- ተፈጥሮ ያውቃል። እኔ እኮ ግራ የገባኝ እኮ እሱ ነው፣ እንዴት ሄርካ እንደዚህ በዚህ ልክ ለእኔ ድብቅ ትሆናለች የሚለው ነገር እኮ ነው። ስሚኝ ስሚኝ፣ መጀመሪያ ከመጪዎች በፊት ስሚኝ፣ እኔ ለአንቺ እንዴት ነው ላላወራ የምችለው ነገሮችን እንዴት ነው ላላስረዳሽ የምችለው? አንቺ እንዴት ነው የምታስቢኝ? እንዴት ነው የምታስቢኝ? እሱ ሲጀምር ማለት ነው፣ እኔ እና አንቺ ለማለያየት ታቀርሽ እሱ እና እኔ እና አንቺ ይሄ ልጅ ጓደኝነት ላይ ምን አገባው? እስኩ ሲጀምር እኔ እና አንቺን ለማለያየትም ሆነ ከኔ ጋር አንቺ እንድትጣይ በጣም ትፈልጋለሽ። ያን ነገር ሁሉ ያደረገችው እሱ ያሳየኝ ነው። እሷ ሲጀምር ነገሮችን እኮ እንደዚህ አይነት ነገር እኮ አይደለም። እያሳ በላይ ይሆንሽብኝ እውነት እንዳልናገርም ማለት ነው። ክፍልሽ አይቼ ለ እንዴት አይ ወደ አንቺ ሮጬ እንደመጣው አንቺ ግን እኔን ያን ነገር ከማስረዳት ይልቅ መደበቅ መረጥሽ። እዚህ ቦታ ምናምን ማለቱ እኔ ቢያንስ እዛ ቦታ ሆኜ ቢያንስ መተሽ ነገሮችን ላስረዳሽ ፈልጌ ነበረ፣ ግን ሰዓቱን አልበቃኝም ነበር። ሌላ ቦታ ተጠርቼ ሄድኩ። ለዛ ነው እንደዛ ያልኩ። አሁን ደግሞ በተደጋጋሚ አናግሬሽ ነው የመጣሁት። እኔ አንቺ አልተረዳሽኝ። ቆይ ማን ይረዳኛል? እኔ እኮ ከማንም በላይ እረዳሻለሁ ብዬ ነው በሁለት ከማንም በላይ እምጠላት እስከ ዳር ፊት ቆሜ የተከራከርኩልሽ አይደለ። ስለዚህ እንደዛ የተከራከርሽላት ሄድካ አሁን ጋር የምትቀይረሽ በመልኩ ነው ባሳይ በቂ ያሳየኝን ነገር እራስሽ ማለት ነው። ለምን ታይዋለሽ? ሲጀምር አንቺ አደረግሽው ነገር ለምን ታይዋለሽ? ማየት ከዚህ በኋላ እኔ ባለሁበት ባት መጪ ከዚህ በላይ በላይ በላይ ላስቀየምሽ ይችላል። እኔ ደግሞ እሱን አልፈልግም።

በዛ ላይ ደግሞ ይሄን ነገር እንዴት ነው አንቺ ልታምኚ የምትችዩ? እንዴት ስለላላም የምችለው? ሄርካ እኔ ያየሁትን ነገር እኮ እንኳን እኔ እኔ እኔ የአንቺ ሰው ነኝ ብዬ እህቷ ነኝ ብዬ ማስበውን እንደዚህ ሊያናደኝ እናደኝ ይቅርና ማንም ሰው ማለት ነው ቢያይ ሄርካ፣ እንዴት እንደሚሆንብሽ ማለት እንዲህ ፍቅረኛ አይደለም ብለሽ ከምትከጂ ሰው ጋር ያን ያንተ ብታይ እኔ እንጃ ሄርካ ወለት ሲቡ አንደኛ ነገር ማለት ነው ነገሮችን ለመረዳት ለምንድን ነው የማትሞክሩ እኔን ታውቂኛለሽ አይደለ ከምንም በላይ ስለዚህ ለምንድን ነው እንደዚያ የምትሆኝ እኔና አንቺን ለማጣላት እንደሆነ አይገባሽም ይሄ ነገር እኔና አንቺን አጣልቶ ምን ይጠቀማሉ ይሄ ከ ይሄ ልጅ እሺ እሺ እስከዳር እንትን ይሄ ልጅ እኔ እና አንቺን አጣልቶ ምን ይጠቀማል እንዴ እሱን ተይው እሱን እስከዳር እንዳልመጣች በምን እርግጠኛ ነሽ እንዴ እስከዳር እስከዳር እንዳላመጣችሁ፣ ማይል ያሳየኝ ነገር በጣም ግልጽ እኮ ነው። ሄርካ አሁን አሁን ወይ ከመጣ በኋላ ምናምን የሆነ ነገር እኔ ልረዳ እችላለሁ፣ እንደዛ አይነት ነገር ማለት ነው። ግን ሄርካ ሄኮ እኔ እንጃ በጣም የቆየ ነገር እኮ ነው እያሳየኛለሁ። ሲቡ የቆየ ነገር አይደለም፣ ምንም ነገር አይደለም። ምንድነው ያሳየሽ? ያሳየሽ እሱን እሱን ጠይቂ እሺ፣ በቃ እኔ ከእኔ አሁን ምንሽ ነገር ቢኖር እኔ ባለውበት ከዚህ ባለባት መጪ ደስ ይለኛል።